አሰላሙ ዓሌይኩም ወረህመቱላህ ወበረካቱሁ። ሰላም ጤና ይስጥልን፣ ክብራትና ክብራን አድማጭ ተመልካቾቻችን ሁሉ። ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ሕዳር 14/2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬ ዕለት ጨምሯል ወይስ ቀንሷል? የሚሉትን የ18 ሀገራትን ሙሉ የዋጋ ዝርዝር ወደ እናንተ ይዘናል። እንደምታውቁት በዛሬ ዕለት እሁድ ነው። እሁድ ደግሞ የባንክ የምንዛሬ መረጃን ባንኮች ዝግ ስለሚሆኑ እንግዲህ ማግኘት ስለማንችል በነገው ፕሮግራማችን ላይ ወደ እናንተ የምናደርስ ይሆናል። እንግዲህ ከሰሞኑ የጥቁር ገበያ ሐዋላ እጅግ በሚገርም ሁኔታ እየተለዋወጠና እየተቀያየረ በተለይ በተለይ በውጭ ሀገራት ያላችሁ የቻናል ቤተሰቦች በኮመንት ላይ እንግዲህ እየጻፋችሁልኝ እንደነበር ተመልክተናል። እንደምታውቁት የጥቁር ገበያ ሐዋላ የሆነ ሰዓት ላይ ሊጨምር ይችላል፣ የሆነ ሰዓት ላይ ደግሞ እጅግ በከፍተኛ ሁኔታ ይወርዳል። በተለይ በአሁን ሰዓት እንግዲህ ብሔራዊ ባንክ የተለያዩ አዳዲስ መመሪያዎችን እያወጣ የጥቁር ገበያን እንግዲህ የማዳከም ስራውን ተያይዟል። እኛም እንግዲህ በዛሬው ፕሮግራማችን ላይ የአሜሪካ ዶላርን፣ የካናዳ ዶላርን፣ ዩሮን፣ ፓውንድ ስተርሊን፣ የባህሬን ዲናር፣ የሳውድ ሪያል፣ የዱባይ ድርሃም፣ የኩዌት ዲናር፣ የጆርዳን ዲናር፣ የአውስትራሊያ ዶላር፣ የኦማር ሪያል፣ የቻይና ዮዋን፣ የእስራኤል ሽቅልና የስዊስ ፍራንክ የጨመሩ ሀገራቶችም ካሉ የቀነሱ ሀገራቶች ካሉ እንመልከት። በዛሬው ሁለት አንድ የአሜሪካ ዶላርን ስንመለከት 182 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18240 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ እሁድ እሁድ የባንክ የምንዛሬ መረጃ የለም ስላቸው የጥቁር ገበያ ሐዋላን ማግኘት አይቻልም ማለት አይደለም። ምክንያቱም በማንኛውም ሰዓት ዌብሳይቱ ያስነብበንን መረጃ ነው ወደ እናንተ የምናደርሰው። እናንተም እንግዲህ እርስ በርስ ተመካከሩ ተነጋገሩ እያልን ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 128 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 12890 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 209 ብር ከ99 ሳንቲም ሲመነዘር 100 ዩሮ 20999 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው 21 ፓውንድ ስተርሊ 235 ብር ከ15 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23515 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ሁለትም አንድ የባህሬን ዲናር 481 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 48170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ሁለትም አንድ የሳውድ ሪያልን ስንመለከት 47 ብር ከ82 ሳንቲም ሲመነዘር 100 የሳዑዲ ሪያል 4782 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 591 ብር ከ01 ሳንቲም ሲመነዘር 100 የኩዌት ዲናር 59101 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 252 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 118 ብር ከ08 ሳንቲም ሲመነዘር አንድ 100 የአውስትራሊያ ዶላር 1188 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ለተም አንድ የኦማር ሪያልን ስንመለከት 469 ብር ከ99 ሳንቲም ሲመነዘር 100 የኦማር ሪያል 46999 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና የዋን ነው። በዛሬ ሁለትም እንዴት ቻይና ይዋንን سنመለከት 2 ብር ከ20 ሳንቲም ሲመነዘር 100 የቻይና ይዋን 2220 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለትም እንደ እስራኤል ሽቅል 50 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 9 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 221 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 22170 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የኢጂፕሽን ፓውንድ ነው። በዛሬው ዕለትም አንድ የኢጂፕሽን ፓውንድ 3 ብር ከ99 ሳንቲም ሲመነዘር 100 የኢጂፕሽን ፓውንድ 399 የኢትዮጵያ ብር እየተመነዘረ እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ የጻፈውን አንብበን ወደ እናንተ አድርሰናል ማለት ነው። እንግዲህ በዛሬ ዕለት የባንክ ዕለታዊ ምንዛሬ ዋጋ ተመን እንደነገርኳችሁ መግቢያ ላይ ዝግ ስለሆነ ማቅረብ አልቻልንም። በነገው ፕሮግራማችን ላይ ግን የምናደርሳችሁ ይሆናል ማለት ነው። በዛሬ ዕለት ያለው የጥቁር ገበያ ሐዋላ በተወሰኑ ሀገራት ላይ ቅናሽ አለ፣ በተወሰኑ ሀገራቶች ላይ የተወሰነ ጭማሪ አለ። ዞሮ ዞሮ የጥቁር ገበያ የሆነ ሰዓት ላይ ይቀንሳል የሆነ ሰዓት ላይ ይጨምራል። ያለውን መረጃ እየተከታተልን ወደ እናንተ ማድረስ ነው። በተለየ ጥቁር ገበያ ሐዋላ ሲጨምር ለሀገራችን እጅግ ከፍተኛ ስጋት ነው። ፈጣሪ ሐዋላን ይቀንስልን፣ ያጥፋልን። እንግዲህ እንደ ወትሮ ያልን ለዛሬ እንግዲህ ያቀረብኩላቸው ዕለታዊ የምንዛሬ ዋጋ በጥቁር ገበያ ይህንን ይመስላል ማለት ነው። ቪዲዮን ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን እንዳስዘንጉኝ እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም አሌይኩም ወራህመቱላህ።